ግብ እራሷን አጠፋች። እርግብ እስር ቤት ከዚህ በኋላ ይበቃኛል የሰራሁት ኃጢአትና ወንጀል እራሴን እየጎዳኝ ነው ያለው ከዚህ በኋላ መኖር አልፈልግም ብላ እራሷን በገመድ ሲት አርጋ ገደለች። ተምቹ በጣም አበደ፣ አዘነ፣ አለቀሰ። ለዚህ ሁሉ የደረግኳት እኔ ነኝ፣ ምክንያቱም ወርቁን ይዤ ሄጄ ለሀና ባልሰጣትና ህይወቷን ባላመሰቃቅለው ምናልባት እራሷን አታጠፋ ይሆናል። ነገር ግን ይህ ሁሉ በእኔ ምክንያት ነው እያለ እራሱን መውቀስ ጀመረ። ወይዘሮ ሜላት ወይዘሮ ሜላት እርግብ ታንቃ መሞቷን ስትሰማ በጣም በጣም ልቧ ተሰበረ፣ አዘነች በሚያሳዝን ሁኔታ ወይኔ ጉዴ! አንድ ፍሬ ልጅ እኮናት። ለምንድን ነው እንደዚህ ያደረገችው? እያለች ልቧን መምታት ጀመረች። ሀና የዚህ ሁሉ መንስኤ እመኝኝ ወይዘሮ ባዩሽ ናት እማዬ፣ ምክንያቱም እርግብን ገና ልጅ እኮናት፣ ገና ወጣት ናት፣ ሁሉ ነገር ያምራታል። ነገር ግን ባዩሽ ነበረች ማስተዋልና ሁሉንም ነገር ማሰብ የነበረባት። የዚህ ሁሉና የእርግብ ብቻ ሳይሆን ከዚህ በፊትም የሞተውን ልጅ እና የእርግብም ገዳይ እሷናት፣ ማዬ። በፍጹም እሷንማ አለቃትም፣ እያለች ሀኒቸው ዛተች። ከዛን ወይዘሮ ሜላት ተረጋጊ ሀንዬ፣ እንደዛማ አይሆንም። ምክንያቱም እኔ ባዩሽን ጠንቅቄ ነው የማውቃት። ምክንያት ዛሬ ላይ ብትቀየር፣ እንደዚህ መጥፎ ሰው ብትሆን፣ የሆነ ምክንያት ይኖራት ይሆናል። ግን ያን ጊዜ በሰዓቱ፣ ለእኔ በችግሬ፣ በሀዘኔም አንቺ ሳት ቀሪ የጠፋች ጊዜ ጎረቤቱ እንኳ እንደዛ እኝክ አድርጎ እንደ ማስቲካ ሲጥለኝ እሷ ግን ሁሌም ከጎን የነበረች እማዬ፣ እያስመሰለች ነዋ። ትክክለኛ ኮ ማንነቱ አይደለም ታውቂያለሽ። እንደውም እነዛ ጎረቤቶች እግዚአብሔር ይስጣቸው፣ ምክንያቱም እነሱ ትክክለኛ ማንነታቸው ነው ያሳዩሽ። ባዩሽ ግን እስከዛሬ እያስመሰለችና፣ እንዴማዬ ብዙ ነገር እኮ አድርጋሻለይ ምን አይነት ጓደኝነት እና ምን አይነት ፍቅር ነው ማየ፣ እውነት ለመናገር በጣም ታሳዝኛለሽ፣ ብላ ሀንዬ እናቷ ላይ አዘነችባት። እንደዛ አይደለም ሀንዬ፣ አንቺ እኮ የጓደኝነትን ጣዕምም ሆነ ጓደኝነትን ስለማታውቂው ነው፣ ብላ ስትላት፣ ለምንድን ነው የማላውቀው? ደስ የሙሉ ሰፈሬ እኮ ጓደኞች አሉኝ ማዬ። ግን በፍጹም እኔ የማልፈልገውን ነገር አንድ ቀንም አድርገውኛ አያውቁም። ሰውንም ደግሞ ሆን ብለው በድለው አያውቁም። እንደ እሷ መቼም ለሀብትና ለንብረት ብላ ነው ለሌላ ለምን ይሆናል ብላ ስትል፣ አይ ምናልባትም እንደሱ ላይሆን ላይ ሆን ይችላል። ምን ማለት ነው እማዬ? አላቅም እሱ ነገር እሱ ነገር የሚብራራልኝ ወደፊት እንጂ አሁን አይደለም ሀንዬ። ስለዚህ እባክሽን ተረጋጊ ብላ አለች። ተምቹ እንግዲህ ሂጄ የግድ እርግብን ቢያንስ ልሰናበታት እችላለሁ። መሰናበትም አለብኝ እንዲቆርጥልኝ እያለ ቢልም አይ ትሰማኛለህ! ባዩሽ እዛ ካየችህና የሆነ ነገር ከተፈጠረ እመነኝ ትገልሃለች። ባለፈው ጭንቅላቷን መፈርከስህን አትዘንጋ። ስለዚህ እንደ አጋጣሚ እሷ ሂዳ ስለ እሷ የምትሄድ ከሆነ ችግር አለ ብለው ሲለው እሺ፣ እንደዛ ከሆነ አንተ ያልከው ይሁን ነገር ግን ለምን እያለ አሃናም ላይ አቶ ኑላዊም ላይ እንዲሁም አሴር ላይ መናደር ጀመረ። ተምቹ እባክህ ተረጋጋ፣ ቆይኛ ወርቁን ይዘህ ሂደህ ስጥ ብለንሃል እንዴ እኔ ራሴ ተረጋጋ፣ ተዋት፣ ስጣት ለሃና፣ ሁሉንም ነገር በዛ ላይ እራሷን አሳልፋ ሰጥትሃለይ ብያሃል ነበር ለምኝሃል ነበር ተምቹ ግን ከዚህ በኋላ ሌብነት ይበቃኛል፣ ማጭበርበርም አልፈልግም፣ እሷም ደግሞ የእጇን ማገኘት አለባት ብለህ እኮ ወስነህ የሰጠኸው አንተነ ተምቹ። ስለዚህ የእውነቴን ነው ምልህ፣ በራስ ባደረግከው ነገር ራስን መውቀስ አያስፈልግም። እርግብ እኮ ምናልባት ቆጭቷትና፣ እዛች አሀና እናት ላይ ያደረገችው ነገር ጸጽቷት ሊሆናል እራሷን አንቃ የገደለችው እባክህ እያለ ቤቱ ከደስታ ወደ ሀዘን ድብልቅልቁ ወጣ። በሌላ በኩል ወይዘሮ ሜላት ለምላሴ ከባድ ነገር ነገረችው። የእኔ ልጅ አውቃለሁ አንተ አስተዋይና ብልጥ እንዲሁም ደግሞ እንደ አባቴ ነው። ምንድን ነው ማይ ንገሪኝ፣ አልገባኝም። ይኸውልህ ይህን ነገር ስነግርህ እንደምትበሳጭ እንደምታም እንደምታዝን ሲቀጥል ደግሞ ሂደህ እገላለሁ እንደምትል አውቃለሁ። ምን ማለት ነው እማዬ? ይህን ያህል ከባድ ነው ማለት ነው? ነገር ግን የግድ ልነግርህ ይገባል። ይህንን ለሰላምም ሆነ ለአባትህ መናገር አትችልም። እሽ ብላ ስትለው፣ እሽ እማዬ፣ ምን እንደው ብቻ ልነግሪን ትችያለሽ። ታውቃለክ፣ ያኔ እኔን ማን እንደመታኝ? እርግብ ናታ። አይ በፍጹም እርግብንማ እኮ ጭንቅላቷን ወደ ላይ አጉኜ አንገቷን አንቂያት ነበር እና ታደማን ነው ማየ። ባዩሽ ምን? አክስቴ? አዎ አክስትህ። ግን እንዴት ሆኖ ማየ? ይሄ ነገር ውሸት ነው። ይሄ ነገር እየቃዘች ነው? ወይስ ደግሞ አሁንም ማስታወስ አቃተች? ማለቴ ማስታወስ ረሳሽ? እንደዛ አይደለም። አይውልክ እንግዲህ የዚህ ሁሉ ጠንሳሽ በስተመጨረሻ ባዩሽ ሆና ተገኝታለች። ምን እናም ደግሞ የእርግብ ትክክለኛ አክስት ባዩሽ ናት። ወይኔ ተበላው፣ ምን ማለት ነው? በተደጋጋሚ አክስት አክስቴ እያለች ይጨቃጨቁ ነበር፣ ግን አንድ ቀንም ባዩሽ ናት ብዬ አምንጌም አስቤ ማላውቅም ነበር። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች፣ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ና ደናናይ ለዚህ ቻናል አዲስ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። እማየ፣ እረ እኔ በፍጹም ይህንን ማመን አልችልም። እንግዲህ እንደዛ ነው ወይ? ጉድ ለካ እርግብ በተደጋጋሚ ካክስቷ ጋር የምትጨቃጨቀው እሷ ናት ማለት ነው። ከሃዲ ናቸው ከሃዲ ናቸው እያለ ሲናደድ፣ አትናደድ እባክህ ተረጋጋ። ይህንን የምነግር የግድ ለወደፊቱ ማድረግ ስላለብን ነው። እና ያኔም ጥይት ያዘነበችብኝ ማለቴ ሽጉጥ የተደቀነብኝ እሷ ናት ማለት ነው። የሁሉም ሁሉ መንስኤ እሷ ናት ስትለው፣ ይገርማል ግን ሰውን ማመን፣ ጓደኝነትን ማመን እጅጉን ይገርማል እያለ ምላሴ በጣም አዘነ። ሀኒቾ፣ ሀኒቾ እና ምላሴ እያወሩ ባሉበት ሰዓት ሀና ግን እናቴን እንዴት እሽ ልትያቻልሽ ማለት ማለቴ የግድ ባዩሽ ለከፈል ላደረገችው ነገር ዋጋ መክፈል የለባትም እስር ቤት መበስበስ የለባትም ብለሽ ትያለሽ እህቴ። በሌላ በኩል እርግብ ጓደኛዋ እንደ ከዳቻት እየተጠራጠረች ነበር። ቆይ ለምንድን ነው እንደዚህ ያደረገችው? የእውነት እኔን አሳልፋ ለመስጠት ከሆነ ተሳስታለች። እኔ ራሴ ነኝ አሳልፌ የምሰጣት የምትሰራውን ሁሉና ልጆችን ደግሞ በገንዘብ ደልላ ሴተኛ ዳሬ እንደምታደርግ ይህን ሁሉ ለሕግ እናገራለሁ እያለች እርግብ ጓደኛዋ ላይ መዛት ጀመረች። ተምቹ ተምቹ የተፈጠረውን ነገር ለአሴር እየነገረው ነበረ። ትሰማኛለህ አሴር ምንድን ነው ንገረኝ ኧረ በጣም አጣደፍከኝ እንዴ ምንድን ነው የምን ማጣደፍ ነው እኮ ንገረኛ አደረግን እኮ ምንድን ነው ያደረጋችሁት አልገባኝም እኔ እና እርግብ የሆነ ነገር ነው እንዴ ስም የለውም እንዴ ታምቹ ደግሞ የሆነ ነገር ለምንድን ነው ብቅ አድርገህ ዝም የምትለው ማለቴ የባለጌ ነገር አደረግን አብረን አደርን ምን ይሄማ ትልቅ ዜና ነው ይሄማ ደስ የሚል ነገር ነው ብራን ባሰበርለው ነው እያለ ሲጨፍር፣ ግን ደግሞ በራሴ በጣም አፍሬ ያለሁ ብሎ ተናገረ። ለምን ተምቹ? ማለቴ አንተም ትወዳታለህ እሷም ደግሞ ወዳህና አፍቅራ ሆነው ማለት ነው የሰጠችህ፣ ማለቴ ራሷን አሳልፋ የሰጠችህ። ኖ ማለቴ ምንም ቢሆን እንኳ መጀመሪያ ልነግራት ይገባ ነበረ። እኔ እሷን ሰላይ ሁኜ እንጂ ትክክለኛ አፍቃሪ ሁኜ እንዳልገባሁ ምንም እንኳ በኋላ ፍቅር ቢይዘኝ አይ ተረጋጋ እባክህ በቃ ፈጣሪ ያለ ነው የሚሆነው ብሎ ሲለው አይ በፍጹም ይሄ ነገር እኔን ልቤን በጣም ሰብሮኛል ሰላምዬና ሀኒቾ ሰላምዬና ሀኒቾ ሀኒቾን ሰላምዬ በቃ አንቺ ትልቅ ነሽ የራስሽን ህይወት እራስሽ ላይ መወሰን ትችያለሽ ለምንድን ነው? አንዴ አባዬ፣ አንዴ እናቴ፣ አንዴ ደግሞ እኔ ወንድሜ እያልሽ ሌላ ጣጣ የምታበጅው? ምክንያቱም እኔን አይተሻል የማይወደኝንና የማያፈቅርኝ ወንድ ስከተል። ስለዚህ አንቺ ግን የሚወድሽ የሚያፈቅርሽ በጣም መልካም ልጅ። ምክንያቱም ባይወድሽና ባያፈቅርሽ እኮ አንቺ ሊከተል ፍጹም ፈቃደኛ አይደለም። ታውቂያት ያለያች ደማያች ምን ሆነች ማለቴ። እሷ በጣም ተወደዋለች። ታዲያ ተወደደዋ፣ ምን ችግር አለው? ቆይ አንቺ ሀና ግን አብደሻልበ? ሁሉም ሴት እኮ እዝራ እዝራ እዝራ እያሉ ነው። ታዲያ ሁሉም እዝራ እዝራ ቢሉት እኔ ምን አገባኝ? ማለት ፍላጎቱ ካላቸው ካላቸውና እሱም ከፈለጋቸው እኮ ማግባት ይችላል። እኔ ግን የራሴ ዓላማና እቅድ አለኝ። እባክሽን ተይኝ፣ እያለች ማለት ጀመረች አሴር አሴር እኔ ግን አየኸኝ? አለ። ምንድን ነው ምንድን ነው ያየሁት? ጆሮ እስኪ ተመልከት። ማለቴ አንተ እንኳ ቢያንስ ስትናፍቅህም ሆነ ምንም ጠረኗን አሽተኸዋል። እኔ ግን ሀና ስትናፍቀኝ በቃ በምንም ሁኔታ እንኳ ላገኛት እንኳ አልችልም። እንዴ ምን ማለት ነው? ማለትማ ገብቶሃል። አንተ ደግሞ ለምንድን ነው እንዳልገባህ የምትሆነው? ታዲያ ምን ችግር አለው? ወይ ልብሷን የልብሷን ጠረን አላሸት ወይም እጇን አናሊዝ ምን ልበልህ ብቻ። ታዲያ ብብትህን አሽትቷ? ምን ያንተና የእሷ ብብት ያንተና የእሷ እና የልብሷ ጠረና አንድ ነው? በጣም ተበላሽተሃል ማለት ነው። እያለ ተምቹ ጥንብዝ ብሎ ሰክሮ ኤው ልጆሮ፣ እኔ አሁን ላይ እማወራውንም ሆነ የማደርገውን ነገር ፍጹም አላውቅም። እና የእውነት ካስቀየምኩ በጣም ይቅርታ። ነገር ግን እርግብ አሁንም ድረስ ልቤንም ሁሉ ነገሬን ነው ይዛው የሄደችው። በቃ ተረጋጋልኩ አይደል? ሁሉም ነገር በፈጣሪ ፍቃድ ይሆናል። እንዴት ነው በፈጣሪ ፍቃድ የሚሆነው? ሁሉንም ነገር እኮ እኔ ራሴ ያበላሽቸዋለሁ። ታውቃለን ስነግራት እኔ አንቺን ልሰሌ ገብቼ ነው እንጂ በፍጹም ከአሜሪካ አልመጣሁም ብዬ ስላት ምን አለች? አታለልከኝ፣ ራሴን አሳልፌ ከሰጠው በኋላ ሚስጥሬን ከነገርኩ በኋላ እንዴት ነው? ወርቁንስ አሳልፈህ ለሀናና ለወይዘሮ ሜላት የሰጠኸው? አንድ ያለኝ መውጫ ከሀገር ውስጥ መውጫ ያለኝ አንድ አማራጭ እሱን ሽጬ ነበር። በጣም ተሳፍራለህ ብላ እፊቴ ላይ ተፍታብኝ ነው የሄደችው። በቃ ይዞ ምንም ይሁን ምን ዙሮ ሃናን እናማክራታለን። እረ እባክህ ሃና ሁን የእውነት ተምቹ ፍቅር ይዞታል ብላ እርግብን ከቅጣቷ የምትተው የምትተው ይመስልሃል እንዴ? አይ እንደዛ ማለት አይደለም። እና ምን ማለት ፈልገህ ነው እስኪ ንገረኝ እ የፈለከውን ንገረኝ እኮ። አይ ማለት ቅጣቱንም ቢሆን ልታቀልላት ትችላለች፣ ከሜላት ጋር ተነጋግረው። እመነኝ፣ ሜላት እኮ በጣም ጥሩ ሴት ናት እያለ ሲለው እባክህ እሱንማ ካንተ በፊት እኔ ራሴ ነኝ ያየሁት። ግን ደግሞ በፍጹም ላምናችሁ አልችልም። ያቻ ክስቷ፣ በተለይ የሆነ ነገር እንዳታደርጋት ፈርቻለሁኝ ብሎ ሲል ተምቹ። በሌላ በኩል እርግብ ከእስር ቤት ሆና ደውላ አንተ በጣም አሳፋሪ ነህ ታውቃለህ። ከዚህ በኋላ መቼም ቢሆን አንገናኝም። ግን ጥቂትም ጊዜ ያሳለፍነው ነገርም ቢኖር እጅግ በጣም ደስ የሚል እና መልካም ነበር። ትክክለኛ ወንድ መስለኸኝ፣ እኔም ለመጀመሪያ ጊዜ ከማሪቆስ የሚሆን አንድ ደግሞ አፍቃሪ ነበረኝ። ከሱ ሁሉ ልቤን አሳልፌ የሰጠሁህ ላንተ ነው እና ምንም ነገር አይቆጨኝም ብላቻው አለችው። የእርግብ ነገር ያሳዝናል ውዴህያቤ